አውቶት ከእጅ እንድታስገድል እንፈልጋለ። ሌላ ጥያቄ አልፈልግ። ትሁት ከመጀመሪያውም ጀምራ አገር ለቃ የወጣችበት ጉዳይ፣ አሁን ደግሞ ካለችበት ተከትሎ በመምጣት እሷን ፍለጋ ላይ ይገኛል። እንዲሁም ደግሞ የት ጋር እንደምትኖርና ከማን ጋር እንደምትኖርም በርቀት ካጣራ በኋላ አሁን ላይ እንግዲህ ትሁትን አሳልፋ እንድሰጠው የተስማማ ወይንም ደግሞ አብራ እንድሰራ የጠየቀው ቴናን ነው ማለት ነው። ቴና ደግሞ በአንደኛነት ያው የቴና የትሁት ጠላት እንደሆነች ሁላችንም የምናውቀው ጉዳይ ነው። ምክንያቱም ከዚያ ቤት ውስጥ ለማስወጣት ቴናን ደግማ ደጋግማ በጣም ብዙ ነገሮችን አድርጋለች። እንዲሁም ደግሞ ትሁትን ለመግደልም በጣም ብዙ ሙከራዎችም አድርጋ ነበረ። ቴና ማለት ነው። ምክንያቱም አባባን እና እንዲሁም ቃሊብን በብዙ ነገሮች ስለምጠብቃቸው እንድታግዛቸውም ሆነ ከነሱ ጎን እንድትቆም በፍጹም አትፈልግም ማለት ነው። ስለዚህ አሁን የመጣው ትሁትን ፈልጎ የመጣው ሰው እንዲሁም ደግሞ ከቴና ጋር አብሮ መስራት ሲስማማ እጅግ በጣም ደስ ነበር ያላት ማለት ነው። ምክንያቱም አንደኛ የእሷ መስመር ላይ ነው ያለው፣ እሷም ከሱ የምትፈልገው ነገር አለ እሱም ደግሞ ከቴና የሚፈልገው ነገር አለ። አንቺ የፈለግሽውን ነገር እኔ ያስተካከልልሻለሁ፣ ግን ደግሞ እኔም ለአንቺ አስፈልጋለሁ አንቺም ለእኔ ታስፈልገኛለች፣ ትሁትን በእጄ እንድታስገቢልኝ እፈልጋለሁ በማለት እንግዲህ አስጠንቅቆ ነግሯታል ማለት ነው። ሁለታችንም ተመሳሳይ አላማ ያለን ሰዎች ነን በማለት እንግዲህ አስረግጦ ነግሯታል ማለት ነው። በነገራችን ላይ ትሁት ከመጀመሪያውም ይህን ሰው ታውቀዋለች። በምን ምክንያት? ከሀገር እንደወጣች እና በእሱ ምክንያት እንደሆነ፣ እንዲሁም ደግሞ ካለሁበት በሰላም ከምኖርበት አሁንም ተከትሎ የመጣ እህቴ ምን ላድርግ? ህይወቴን እኮ ሲውል ሊያደርግብኝ ነው ልክ እንደ በፊቱ በፍጹም፣ እያለች የት ልሂድ እያለች እንግዲህ እህቷ እንደውላ እያወራች ባለበት ሰዓት ነበር አባባ ከች ያለው። አባባ ከች ሲል ግን እሷ ስልኩን እንዴት እንደወረወረችው እና በጣም ተደናግጣ ነበር። ምን ሆኖች ነው ልጄ እንደዚህ እየተደናበረችው ብሎ ቢጠይቃት አባባም እሷም ብዙ ነገሮችን እየዘባረቀች ነበረ፣ ማለት ነው እንግዲህ ሱቅ ተልካ ነበር የወጣችው። ካርድ እኮ ግዢ ብዬ ነበር የላኩሽ ልጄ፣ ካርዱን ምን አደረግሽው? በማለትም አባባ ጠይቋት ነበረ። እሷ ግን ካርድ ካርድ ልገዛ ነበር እንዲ አባባ በቃ ካርዱን አላገኘሁትም የለም አሉኝ እኮ በማለት አሁን ምግብ ልስራለሁ እንዲያባባ በማለት ቀጥታ ማለት ነው ወደ ኩሽና ነበር የሄደችው እና እጅግ በጣም ነበር የተደናበረችው። ምክንያቱም ከልጅነቷ ጀምሮ ሲፈልጋት የነበረውን አንድም በሱ ምክንያት አገር ለቀ ማለት ነው ወደ አዲስ አበባ የመጣችበትን ጉዳይ አሁን ተከታትሎ የት እንደምትሰራ እና የት እንደምትኖር እውነቱን ስላወቀ እጅግ በጣም ደንግጣለች ማለት ነው እና የምታደርገው ነገር ነበር የጠፋ ሲበር ሲንኳኳ ራሱ እጅግ በጣም ሲደነግጥ ነበር። ምክንያቱም እሱ ነው ብላ ስላሰበች ማለት ነው። አባባ ግን በሌላ ምክንያት የፈራች እና እንደዚህ የተርበተበተች ይመስሎታል። ምክንያቱም ቴና ለምንድን ነው ከቤት ያላደረችው አባዬ ብላ ከዚህ በፊት ጠይቀው ነበረ። ምክንያቱም ቴና ከቤት አላደረችም የሰማይ ስባሬ የሆነ ሰውዬ አየሽው፣ እንደ በእሱ ነው እንደ የምትፈሪው፣ ምን ሆኖሽ ነው እያለ አባባ ሲጠይቃት ነበረ። ምክንያቱም ያ አጋጩ የነበረው ሰውዬ ከዚህ በፊት አባባንም አግኝቶ ስለነበር ምክንያቱም ቴናን አግኝቷት ከሆነ ትሁትን አግኝቷት ከሆነ በማለት እንግዲህ እጅግ በጣም ያንን ነበር እንትን ያለው ማለት ነው። ምክንያቱም እሷ እየፈራች እየተርበተበተች ስለሆነ የተናገረው ነገር እሱን ነገር ነው ማለት ነው። እና ምክንያቱም አግኝቷት ከሆነ ፈርተው ሊሆን ይችላል ብሎ አገኘሽው ወይ ብሎ ጠይቋት ነበረ። አራባያ አላገኘሁትም፣ እንዲሁ ዝም ብዬ ነው በማለት ነገሮች እንደባብሳ ለማለፍ ሞከራለች። በእርግጥ ወደፊት እውነቱን እነሱም የሚያውቁት ይሆናል እንዲሁም ደግሞ እሷን ከዚህ ሁሉ ነገር ለማዳን ይተጋሉ ብዬ አስባለሁ። ምክንያቱም ትሁት ለቃሊብና እንዲሁም ደግሞ ለሽማግሌው በጣም ብዙ መልካም ነገሮችን ስለሰራችው ማለት ነው። እና ትሁት ያለችበት ሁኔታ እጅግ በጣም ነው የምታሳዝነው። ን ለመናገር በጣም ነው የፈራችው። እንደዚህ ፈርታ እንኳን አታውቅም። ጎበዝ እና ጠንካራ ነበረች እና ስታዩ ገና ነው የተርበተበተችው። በቃ ፍርክርክ ነገር ነው ያለችው ማለት ነው። እና የሚያስፈራ ነው መሰለኝ ማለት ነው እና ያደረገችው ነገር መቼም የሆነ መጥፎ ነገር አድርጋም አሊያም ደግሞ እንግዲህ ክፍለ ሀገር ላይ አብዛኛው እንደዚህ ጠፍተው የሚመጡ አልዳርም ብለው የግድ አገባታለሁ የሚሉ አንዳንድ እንትኖች አሉ። በጉልበት ለራሴ አደርጋታለሁ ብለው የሚያስቡ ማለት ነው። እሱ አልፈልግም ብላ እሷ ከማን መልጣ ነው አልፈልግም የምትለው ተብሎ እንደዚህ አይነት ነገሮች አንዳንዴ ይፈጠራሉ ማለት ነው። ከክፍለ ሀገር የሚመጡ ልጆች እና ከዚህ አንጻርም ምናልባት ለራሴ ለግሌ አደርጋለሁ ብሎ ይሆናል ማለት ነው። ምንም አይነት ወንጀል ሰርታ ላይሆን ይችላል ብዬ አስባለሁኝ። ሲቀጥል እንግዲህ ዳኒ እና እንዲሁም ደግሞ ስለ ኤደን ጉዳይ አሁን ላይ ቃሌ በእውነቱን ተናግሯል ማለት ነው። ምክንያቱም ያለበት ሁኔታ ደስተኛ እያደረገው አይደለም። እያደረገው ያለው ነገርም ምንም ይሄን ያክል ጥሩ ነገር አይደለም በማለት ከሄደን ጋር በመነጋገር ሁለታቸው ዳኔንና እንዲሁም ደግሞ ቴናን ለማናደድ እያደረጉት ያለው የኤደንና እንዲሁም ደግሞ የቃሌብ ቅርብነት ምንም ነገር እየሰራ አይመስለኝም። ስለዚህ ይህ ነገር እዚ ጋር ብናቆመው ጥሩ ይመስለኛል በማለት እንግዲህ ለኤደን ጠይቋት። ኤደንም አሁን ላይ አዎ ቃሌብ ለእኔም እረፍት ብዙ እየሰጠኝ አይደለም። ይህን ነገር ምንም በቀል በበቀል መመለስ ጥሩ ነገር አይደለም። ስለዚህ በቃ ማቆም አለብን፣ ብናቆመው እኔም ደስ ይለኛል ብላለች። አዎ እኔም ደስ ይለኛል፣ ስለዚህ እዚህ ላይ ማቆም አለብን ብላለች። እንግዲህ ኤደን ይህን ነገር ለማድረግ በፊትም እራሱ በመጀመሪያ ጊዜ እንደዚህ ሁለታቸውን ለማናደድ አንችም እኔም የተበደልን ነው ነን፣ ስለዚህ አንድ ላይ በመሆን ሁለታቸውን ማቃጠል እንችላለን በማለት በመጀመሪያ ሲጠይቃት እጅግ በጣም አቅማምታ ነበረ። አሁን ላይ ግን ይህን ነገር እሷ ነች ጠይቃ ቃሌብን ጠይቃ ሁለታቸው እንዲናደዱ አብረው እንዲሆኑ እንዲሁም ደግሞ ጥንዶች፣ ፍቅረኛሞች እስከሚመስሉ ድረስ ማለት ነው ደስ የሚል ጊዜ አብረው ያሳለፉ እስከሚመስሉ ድረስ ቃሌብ እና እንዲሁም ኤደን ተቀራርበው ነበረ። ግን ደግሞ በሁለታቸው መቀራረብ ቴናና እንዲሁም ደግሞ ዳኔ ቢናደዱም ከነሱም እኩል ሁና ስትናደድ የነበረችው እራሷ ትሁት ነች፣ ማለት ነው። ትሁት ቃሌብን ስለምትወደው ስለምታፈቅረው የኤደንን እና እንዲሁም ደግሞ የቃሌብን ቅርበት ከምንም በላይ አልወደደችውም ነበር፣ ማለት ነው። ስለዚህ ይህ ነገር እንዲቆምና የሁለታቸው ነገር ሁለታቸው በማስመሰል ሁለታቸውን ለማናደድ ሲያደርጉት የነበረው ነገር እንዲቆም የጠየቀው ቃሊብ ነው። ለምን እየጠየቀ ይመስላቸዋል እዚህ ጋር ማለት ነው? ኤደን ጋ መሆን ስላልፈለገን ወይንስ እንዴት ነው? እሱ ያው ትሁት አሁን ላይ እጅግ በጣም ስለተቀየረች ነው በነገራችን ላይ ማለት ነው። ምክንያቱም እሱን ስለምትወደው ስለምታፈቅረው ነገሮቹን በሙሉ አብረው ሲሆኑ እጅግ በጣም ተናዳ ነበርና የተረዳት ይመስለኛል። ስለዚህ ከእሷ ጋር በመሆንበት ሰዓት ደግሞ ትሁትን ሊከፋት ይችላል የሚል እራሱ ቃሌም አስቦ ሊሆን ይችላል ብዬ አስባለሁ ማለት ነው። ስለዚህ አሁን ላይ ያው እንዳቆሙና እንዲሁም ደግሞ ኤደንና ቃሊብ ከዚህ በላይ መጓዝ እንደሌለባቸው ቴናንና እንዲሁም ደግሞ ዳኒል ለማናደድ ወይንም ደግሞ ለማስቀናት እንዳደረጉት መጥቶ ለትሁት ሲነግራት ነበረ። ነገርከኝ አልነገርከኝ ለእኔ ምንም አይሰራልኝም እኮ ብላለች ማለት ነው። ፊት ለፊት ማለት ነው። ግን ደግሞ እጅግ በጣም ነበር ደስ ያላት ውስጥ ውስጥ። ምክንያቱም ነገሩ የውሸት በመሆኑ እሷ ውስጧ ተጎርቶ ስለነበር እጅግ በጣም ደስ ብሏታል ማለት ነው። ግን ለቃሊብ ምን ብላለች? እሺ ጋሼ፣ ይህ መንገድ እኮ ለእኔ አስፈላጊ ነገር አይደለም፣ ግን ደግሞ ጥሩ ነው። እሺ ዳኒ ዳኒ በጣም ያው ኤደንን ይወዳታል፣ ያፈቅራታል። ስለዚህ በእንደዚህ አይነት ነገር ባትጫወቱ ጥሩ ይመስለኛል። እና እሺ ጋሼ ብለው ነበር ማለት ነው። እንዴት እንደዚህ አይነት ቃላቶችን ትናገርኛለሽ? ብሎ ደግሞ ቃሌ በእጅግ በጣም ነበር የተናደደው። ምክንያቱም ተበሳጭቶ ነበር ራሱ ከፊቷ ዘወር ያለው ማለት ነው። እና ጋሼ ስላለችው እና ለምን እንደዚህ ተቀየረች የሚለው ነገር አለ። ስለዚህ ቃሊብ አሁን ላይ ወዷት አፍቅሯት በእርግጠኝነት ትሁትን ይጠይቃታል። እንዲሁም ደግሞ አሁን ላይ ትሁትን ሲፈልጋት የመጣው ሰውዬ ከዚያ ነገርም ያድናታል ብለን እናስባለን። በነገራችን ላይ ያው ቃሊብ ትንሽ ፈዘዝ ያለ ነው። ሆኖም ግን አባባም ቢሆን አለ ትሁት የሆነ ነገር ስትሆን መቼም ሁላቸውን ቁጭ ብለው አያዩም ብያስባለሁኝ። ቴና ማሳልፋ ልሰጣ ትችላለች። ግን ደግሞ በብዙ ነገሮች እነሱ ያግዟታል ብዬ አስባለው ገምታለው ማለት ነው። እንግዲህ የቀጣዩን ፓርት አብረን የምናይ ይሆናል። ውዴ ቻናሌ ተከታታዮች ቤተሰቦች በያላችሁበት በሰላማቸው የብዛሌ ለቤት አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁን ነበር። ቤተሰቦችም ስለምታበረታቱኝ እጅግ በጣም